ግርግር ለመበተን የተኮሰው ጥይት የሰው ሕይወት እንዲጠፋ አደረገ። ዛሬ እርሱ ማረሚያ ቤት ውስጥ ሆኖ ጸጸቱን ይነግረናል፣ በድምፅ እናሰማዋለን። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን። ይህ የብስራት ሬዲዮና ቴሌቪዥን የዩትዩብ ቻናል ነው። በየዕለቱ አዳዲስ ትኩስና ወቅታዊ መረጃዎች እንዲደርሳችሁ የዩትዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። የዛሬው ባለታሪካችን ከማረሚያ ቤት ውስጥ ሆኖ ጸጸቱን ይነግረናል። እኔ ስሞ ድርጅ ነኝ። አስቀድሜ ታሪኩን እነግራችኋለሁ። ትግስቱ አስቻለው ይባላል። በ1975 ዓ ም በምስራቅ ሸዋ ዞን ቦራ ወረዳ በምትገኝ አነስተኛ መንደር እንደተወለደ ይናገራል። ትግስቱ በአካባቢው የመጀመሪያ ደረጃ ትምህርቱን ተከታትሎ በ17 ዓመቱ ደግሞ ወላጆቹ ከአካባቢው አንዲት ወጣት ሴት አሽተውለት ጋብቻ ፈጽሞ አንድ ልጅ አፍርቷል። ነገር ግን ይህ ትዳር ብዙ መቀጠል አልቻለም። አለመግባባት ተፈጥሮ ትዳራቸው በፍቺ ሲ ጠናቀቅ ትግስቱ በ19 ዓመቱ ወደ መቂ ከተማ ተዘዋወረ። መቂ በመምጣትም የተለያዩ ስራዎችን በወጣትነቱ እየተሯሯጠ ደህና ደረጃ ላይ ሲደርስ ሌላ ሁለተኛ ሚስት አግብቶ ልጆችን ወለደ። ከሁለተኛ ትዳሩ አምስት ልጆች ወለደ። በአጠቃላይ በሁለቱ ትዳሮች የስድስት ልጆች አባት ለመባል በቃ። ትዕግስቱ በከተማ ውስጥ ባለው እንቅስቃሴ ጠንካራ ሰራተኛ በመሆኑ በጸጥታው ዘርፍ ያለበት ቀበሌ ኃላፊ ሆኖ እንዲሰራም ተመረጠ። በዚህም ከጸጥታው ስራ ጎን ለጎን በተለያዩ በጎ አድራጎት ስራዎች ላይ እየተሰማራ ወላጅ አልባ ሕጻናትን ከጎዳና ላይ በማንሳት የትምህርት እድል እንዲያገኙም ብዙ ተንቀሳቅሷል። የተለያዩ ቢሮዎችን ማሰራትና በአካባቢው የልማት ስራ ተሳ ፊ በመሆንም ተሸላሚ ለመሆን በቅቷል። በዚህ የበጎ ስራው ህዳር ወር 2011 ዓ ም መጣ። ይህ ወቅት ከ65 በላይ ህጻናት የነጻ የትምህርት ዕድል እንዲያገኙና የቦራ ወረዳም አቃቢ ጽፈት ቤትን ለማሰራት እንቅስቃሴ ላይ ያለ በተፈጠረ የጸጥታ ችግር ላይ በስህተት በትዕግስቱ በተተኮሰ ጥይት የሰው ህይወት አለፈ። በለቱ ትዕግስቱም የቦራ አቃቢ ጽፈት ቤትን ለማሰራት በእንቅስቃሴ ላይ እንደነበረ ይናገራል። ትዕግስቱ በዕለቱ የአቃቢ ጽፈት ቤት ኃላፊዋ ኮሚቴዎች ባለመሟላታቸው ስብሰባው መዘወሩን በስልክ ስትነግረው በአንድ ግሮሰሪ ገብቶ እየተዝናና ያለ በተፈጠረ ረብሻ ችግር መከሰቱን ይናገራል። በጥይት የተመታው ልጅ ደግሞ ትዕግስቱ የሚያውቀውና የክርስትና ልጁ መሆኑን ሲያውቅ በድንጋጤ በሽርጥ የተመታበትን ቦታ ደሙ እንዳይፈስ አስሮለት አምቡላንስ በማስጠራት ወደ ሆስፒታል ላከው። በነጋታው ግን በጥይት የተመታው ወጣት ህይወቱ ማለፉን የአካባቢው እድር ሲናገር፣ በመደናገጥ እጁን ለፖሊስ ሰጠ። ስም ያለውን ድርጊት በማስረጃ በማጠናከር የምርመራ መዝገቡን ለአቃቢ ይልካል። አቃቢ ግም ክስ መስርቶ ለፍርድ ቤት ያቀርበዋል። የምስራቅ ሸዋ ዞን ከፍተኛ ፍርድ ቤትም በትዕግስቱ አስቻለው ላይ የጥፋተኝነት ውሳኔ ሰጥተዋል። ከዛ በፊት ግን ትዕግስቱ ስለዛች ቀን እንዲህ በራሱ አንደበት ያስታውሰናል። ሰባቱ ሞተዋል፣ ሁለት በነፍሳሉ። አንድ ታላቅና የመጨረሻ ልጅ ነኝ ነው ቤተሰቦች የለመኑልኝ። እኛ ባፈክር ነው እንዲት ብንል አይሆንም አሉ። እናቴ በፈቀደችልኝ አገባዋት። ያገባዋት የመጀመሪያ ሚስቴ በአስራ ዘጠኝ ሰማንያ ሶስት ሁለተኛዋን ደግሞ ሁለት ሺ አራት አካባቢ ነው። ከሁለቱ ላይ ከአንዱ አንድ ከአንዷ አምስት አለኝ ስድስት ልጆች አባት ሆኜ ነው እዚህ ጥፋት ውስጥ እየጠየቁ ቢሮ በሚመጡበት ሰዓት ይህንን ልጅ እናዳ ማለት ወደ አርባ ሶስት ልጆች ራሴ ከኪሴ አይደለም ነው ምንም ሚለኝ አምጡ እናስተባበር እያልኩ እያስተባበርኩ እና ለመንግስትም ጥሩ እጅና ጥሩ ሰው ሆኜ አስራ አምስት ዕዳር አራት ራሴ በሰራሁበት ጣቢያ ደግሞ አቃቢ ህግ ቢሮን እንስራ በማለት የአቃቢ ህግ ቢሮ ኃላፊ ጠዋት ጠርታኝ ከቤት ተነስቼ አቃቢ ህግ ቢሮ ሄድኩ። ጣጠሯችን ወርቀን ኦር ለተቀጠረ ዕዳር አራት እሷ እና እኔ ሳንገናኝ ልክ በቃ ልልኝ ሰውም አላገኘንም ትለኝና ወደ ዘዋይ ትገባለች እ የቦራ ወረዳ አቃቢ ዘዋይ ሰ

ማድረግ ጤና ጣቢያ አደርሰ ነው። ጠዋት ስነሳልክ የወዘሮ ሞለቲ ተክሎ ልጅ ሞቷልና ቀብሮት ሲባል ድንቀጥ ነው ያልኩት። ማታ ይተርፍልኛል የልጅ መዳን አለበት። ጠዋት የን ድምፅ ጠዋቂያ ስሰማልክ በጣም ለፖሊስ ደወልኩ። እጄን ሰጠው። የወንድሜ ልጅ ነው ልጄ ማለት ነው። ታላቅ ወንድሜ ነው። ክርስትና ያነሳ እናቱ ወዳጅ ነች። አባቱ ወዳጅ ነው። ሁለት ነገራዊ ነው። ሁለት እየተፈጠር እኔም የሚያስለቅሰኝን ነገር ይሄ መንግስት ነው ያስታጠቀ መንግስት ወንጀል መጥፎ ነው መጥፎ ነው መታረም መጥፎ ነው። ከተማር የምንታረግ ከሆነ ዘው እንደውም ወንጀል የተባለ ነገር ላይ ባንደርስ ጥሩ ነው። ወንጀል አስፈላጊ አይደለም እንደ የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ትዕግስቱ አስቻለውን ጥፋተኛ በማለት በ11 ዓመት እስራት እንዲቀጣ ውሳኔ ያሳልፎበታል። ትዕግስቱ አስታኳሉ ያለው የወላጅ አልባ ህጻናት የትምህርት እድል ና ሌሎች የግሉ ስራዎች በዚህ አጋጣሚ ተሰናከለ። ያችን ቀን እጅግ በጣም ይጸጸትበታል። ሌሎች እንዲማሩበትም በራሷ አንደበት እንዲህ ባለው መልኩ ነግሮናል። የዛሬው ቻን የዛሬው ቆይታችን እዚህ ጋር ያበቃል። ስለ ተከታተላችሁን እጅ ጋር ገን እናመሰግናለን። በያላችሁበት በሙሉ መልካም ጊዜ